ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጤነሽ ቻናል ቤተሰብ፣ እንዴት ናችሁ? ዳናናችሁ? ሄኔ ደህና ነኝ፣ ዘዌድ ይመስገን። ተመልሻለሁ ማለት ነው እንግዲህ። የረመዳን ስራ ድምጻችን ዝቅ ዝግ ነው እያለ ነው እና ሙስሊም እህቶች እንኳን አደረሳችሁ፣ ክርስቲያኖችም እንኳን አደረሰን ለፋሲካ ጾም ማለት ነው። ያው እውነት ለመናገር ያው ጠፍቻለሁ ማለት ነው። እንግዲህ አስር ቀን ገባን ማለት ነው። የረበዲያን ጽሁፍ ማለት ነው። ያው እግዚአብሔር ይመስገን ማለት ነው። ታውቃለች በስዴት አለም ላይ ትንሽ ስራ እንትን ይለኛል ማለት ነው። በቃ በስዴት ያላችሁ ታቆታላችሁ። እና ዛሬ ግን ሰላም ልበላችሁ። ዩቱብም እንትን አለብኝ በጣም ቀዘቀዘብኝ። ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው አዳዲስ ቪዲዮ ደስ እያለን እንድንሰራ ማለት ነው። እንግዲህ ሩታና ማን ይባል፣ ይሳቅ ነው ማለት ነው። እና በጣም ውበት የሌለው ውበት ነው። ስማም ሲያምር እናታየ፣ ሩታ አልሸነፍም ብላለች ማለት ነው። እንግዲህ ምን የመሰለው ወንድ ቀንጠስ አደርጋለች። ዋው ነው። አያምሩም እንደዚህ። እኔ በጣም አምረው የነውነት ለመናገር ያው እንደዚህ በቲክቶክም በዩቱብም በቃና አይደለም ፌስቡክ ላይ ራሱ እንደዚህ ተውበው ሳይ እንደዚህ ቁንጅ እና እያልኩኝ ማለት ነው። ሩታ አታንስም ለእሱ እሱም አያንስም ለእሷ ማለት ነው እና ሩታዬና በሻው ይለያያሉ ብለን አልጠበቅንም ማለት ነው። ግን ይቅርታ ዲምሴም

በፊት ቪዲዮ እያየሁ ነበረ። ቪዲዮ ያየሁት ምን ነበረ? ባለ ትዳር ናት። ከትዳር ራቅ ያለ ሀብሮሽ እያየ ነበር እና እንዲ ሀብሮሽ ሁለቱንም፣ ሶስቱንም አራቱንም ሴቴ ስታተራ አምስ ምን ነው አንተ ባለ ትዳር መሆን ከነረስተከው ነበር ነው ያው እንዴት ነገር በጣም ንግራ ነው የሚያጋባው እነሱ ሲሄዱ እና እነሱ ሲል ካሳከሱ በቃ ዳይለ ትዳር መሆኑን አያውቁም። ሴቷ ስተር ነው ትዳር መሆኑን የሚያውቁት እና ብቻ እንግዲህ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ የፍቅር ታሪክ ያደርግላቸው ነው የምለው ማለት ነው። እንግዲህ እንደዚህ በጣም ታምራላችሁ፣ በጣም ቆንጆ ናችሁ ማለት ነው የምለው ማለት ነው። ፍቅራቸውን እንግዲህ ያብዛላቸው ነው ግን ያው ፍቅር አሰጣጥ ምልካብሮሽና ቀሮታ ነበረ። ያው ምንም ማድረግ አይቻልም። ሰውም ተዋዶ ይለያያል እና እና እንደዛ ነው። ሰላማችሁ ብዝት ትርፍ ይበል። በጣም ነው የምወዳችሁ።